በዚሁ የምናልፈው ለዜና መጽሄታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹ ሊያደርሰን ግርማ ሞገስ እዚህ ስቱዲዮ እየጠበቀን ይገኛል። ግርማ መልካም ቆይታ ይሆንለ አመሰግናለሁ። አብራችሁን ቆዩ ተመልካቾች። በኢትዮጵያ አስተናጋጅነት የሚካሄደው የሴካፋ ሀገራት የሴቶች ሻምፒየንስ ሊግ የሚደረግበት ቀንና የተሳታፊ ክለቦችም ተለይቶ ታውቋል። በአፍሪካ ሻምፒየንስ ሊግ የሚሳተፈውን ክለብ ለመለየት የሚካሄደው የሴካፋ ዞኖ ድር ውድድር ነሐሴ 11 ቀን መካሄድ እንደሚጀምር አዘጋጆቹ አሳውቀዋል። እስከ ነሐሴ 29 የሚቆየው ውድድር ዘጠኝ ክለቦችን የሚያሳትፍ ይሆናል። ከኢትዮጵያ የሊጉ አሸናፊ ኢትዮጵያ ንግድ ባንክ እግር ኳስ ክለብ ሲሳተፍ የዩጋንዳ፣ ታንዜኒያ፣ ኬንያ፣ ጅቡቲ፣ ዛንዚባር፣ ደቡብ ሱዳን፣ ብሩንዲ ና ሩዋንዳ ክለቦችም በዚህ ውድድር ላይ ይሳተፋሉ። የውድድሩ አሸናፊ ክለብ ምስራቅ አፍሪካን በመወከል በካፍ ሻምፒየንስ ሊግ ውድድር የሚሳተፍ ይሆናል። ያለፈው ዓመት የሴካፋ ሀገራት የሴቶች ሻምፒየንስ ሊግን የሩዋንዳው ክለብ ጄኪቲዩንስ የኢትዮጵያን ንግድ ባንክን በመርታት ማሸነፉ ይታወሳል። የባህር ዳር ከተማ ስፖርት ክለብ የፕሮጀክት ታዳጊዎች ውድድርና ምልመላ እያካሄደ ይገኛል። ክለቡ በእድሜርከን ተለይተው ያሉ ሰልጣኞችን ወደ ተሻለ ደረጃ ለማሳደግ መስራቱን እንደሚቀጥልም ገልጿል። አማኑኤል ጸጋይ፦ ስድስት ቲሞች ነበሩ አሁን አንደር ፊፍቲን ሁለት ቲሞችን ከስድስቱ ቲም እናወጣለን ማለት ነው። በታዳጊዎች ስልጠና የአስር ዓመታት እቅድ ይዞ እየሰራ የሚገኘው ባህር ዳር ከነማ ይህን እቅድ ለማሳካት ከ2012 ጀምሮ ወደ ተግባር ገብቷል። ላለፉት አራት ዓመታት ሲያሰለጥናቸው የቆዩ ከ12 ዓመት በታች ያሉ ታዳጊዎችንም ለይቶ ለማሳደግ የማጠቃለያና ምልመላ ውድድር በማካሄድ ላይ ይገኛል። በአሰልጠኞቻቸው ከባህር ዳር ዩኒቨርሲቲ ምገዛ ጠይቀን ከወጣትና ስፖርትም እንደዚሁ ባለሙያዎች የሚሳተፉበት መረጣም እያካሄድ ነው ያለ ነው። በሚቀጥለው ዓመት አንደር ፊፍቲን ሆኖ የሚቀጥሉ ይሆናሉ። እነዚህ አንደር ፊፍቲኖች ለአንደር ሰቨንቲን ይቀጥላሉ። አንደር ሰቨንቲኑ ደግሞ ለአንደር ቲዌንቲ ይቀጥላል። ቲዌንቲ ላይ ያለው ደግሞ አቅም ያላቸውን ወደ ዋናው ቲም የመቀላቀል ስራ ይሆናል ማለት ከአንደር ትዌልቭ በታ የሆኑ ልጆችን ከዛ ጀምረን ነው እያሰለጠን የመጣ ነው። የማቴሪያል እገዛ አለን የትጥቅ እገዛ አለ። እነዚህ ነገሮች በመሟሟላታቸው የተሻለ ነገሮች አራት ዓመት ለማሳለፍ ሞክረናል። ባህርዳር ከነማ ስፖርት ክለብ በከተማው ስድስቱ ክፍለ ከተማዎች ውስጥ የዘረጋው ፕሮጀክት እስከ ዋናው ቡድን የሚያድጉ ታዳጊዎችን በእድሜ እርከን ከፍሎ ያሰለጥናል። በሂደቱም ጥራት ያላቸውን እግር ኳስ ተጫዋቾች ለማፍራት አሰልጣኞቻቸውን ጭምር በስልጠና እያበቃ ነው። አራት ዓመት ስንቆይ ልጆችን ብቻ አይደለም፣ ኮች ኮርስ እንድንወስድ ካለን ልምድ ላይ ተደጋጋሚ ስልጠናዎችን ዲ ላይሰንስ፣ ሲ ላይሰንስ የካፍ እንድንወስድ አድርገውናል። ከተጫዋቾችን ባለፈ አሰልጣኞችንም በማውጣት እየሰሩ ነው እና የሚበረታታ ድጋፍ ነው ሲያደርጉልን የኖሩት። አሰልጣኞችን የሲ ላይሰንስ እንዲያገኙ አስፈላጊውን ክፍያም ማንኛውም ነገር ፈጽሞላቸው ያን ስልጠና ወስደው በስልጠናም አድገው ጥሩ ደረጃ ደርሰዋል። በአጋጣሚ ኔቪ ስለነበረ ነው። ከሲ በታች የነበሩትን ወደ ሲ ያሳድጓል። ያ በጣም ተስፋ ተስፋ የሚሰጥ ነው በጣም በጣም ምክንያቱም፣ በሰልጣኞች ብቻ ሳይሆን በአሰልጣኞችም ላይ የሚሰራው ስራ ክለቡ ጠንካራ ነው። በጣም ክለቡ በየአመቱ የሚያካሄደው የክረምት የታዳጊዎች ውድድር አካል የሆነውና ከ15 ዓመት በታች ያሉ ስድስት ቡድኖችን ቁጥር ወደ ሁለት በሚያመጣበት ምልመላ ክለቡን ብቻ ሳይሆን ሀገርን አስቦ እየሰራ ስለመሆኑ ማሳያ ነው ይላሉ የክለቡ አባላት። 15 ሲያደርገው በምክንያት ነው። ጥራት ያላቸው ተጫዋቾችን እንዲያወጣ ነው ክለቡ የተፈለገው። አንድ ክፍለ ከተማ አስራ አምስት ልጅ ሲይዝ ጥራት ያላቸው ተጫዋቾችም በዞን ሊቆጣዋል ብዬ አምናለሁ። ይሄንን ፕሮጀክት ስንዘነቀው ባህር ዳር ከነማን ብቻ ዘጠና እና ከዛ በላይ ያሉ ታዳጊ ተጫዋቾች የባህር ዳር ከነማ ተጫዋቾች ብቻ ይሆናሉ ብለን አይደለም። ሌሎች ብሔራዊ ላይ ግም ሱፐር ሊግም ሌሎች ፕሪሚየር ሊግ ላይ የመጫወት እድሉን እንዲያገኙ ማመቻቸት ስራ ነው እየተሰራ ያለው። ስለዚህ የፕሮጀክቱ ሙሉ ሲሆን አይሆፕ ከ ስድስት ሰባት አመት በኋላ የዋናው ቲም ጥሩ ግባት ይሆናሉ ብለን እንመሄድ ይቻላል። በፕሮጀክት ስልጠናው ታዳጊዎችን ለማብቃት በተሰራው ስራ የማዘውተሪያ ቦታዎች የጥረት ፈተና እንደነበር በአሰልጣኞቹ ተነስቷል። ለዚህም ስፖርት ክለቡ ከከተማ አስተዳደሩ ጋር በመነጋገር ችግሩን ለመፍታት መስራት እንደሚገባ ተጠቁሟል። የማዘውተሪያ ቦታው በጣም ወሳኝነት አለው። እሱ ምናልባት ክለቡ ከከተማ ምክር ቤት ጋር ተነጋግሮ ቦታዎች ቢገኙ እነዛን መስራት ቢችል ሁሉንም በአንድ ሰርቪስ ወደዛ ማመላለስ ቢቻል በእርግጠኝነት ጥሩ ነገር ይሆናል ብዬ አስባለሁ። ትንሽ የስፖርት ማዘውተሪያውን ከባዱ ነገር ነው። ኦሎምፒክን ወደ ተመለከተው መረጃዎች እናልፋለን ተመልካቾች። ሊጀመር አስር ቀናት በቀሩት የቶኪዮ ኦሎምፒክ ይቅርታ፣ የፓሪስ ኦሎምፒክ የኢትዮጵያ የማራቶን ቡድን ልምምዱን አጠናክሮ ቀጥሏል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ረዳት ኮሚሽነር ድራርቱ ቱሉ የማራቶን ልኡኩን እንቅስቃሴ ሰንዳፋ ተገኝታ ተመልክታለች፣ ቡድኑንም አበረታታለች። ከሌሎች የትራክ ውድድሮች ለየት ባለ ሁኔታ በመንገዶችና ሌሎችም አካባቢዎች ልምምዱን የሚያደርገው የማራቶን ቡድኑ ከአንድ ወር ያነሰ ጊዜ የውድድር ጊዜ ለቀረው ሩጫ ልምምዱን አጠናክሮ ቀጥሏል። ዘንድሮ በወንዶች ማራቶን ቀነኒሳ በቀለ፣ ሲሳይ ለማና ደሬሳ ገለታ እንዲሁም በተባባቂነት ታምራት ቶላ ይሮጣሉ። በሴቶቹ ደግሞ የክብረ ወሰን ባለቤቷ መንግስት አሰፋ መገርቱ አለሙና አማኔ በሪሶ እንዲሁም በተጠባባቂነት ጎተቶም ገብረስላሴ ተካተዋል። የወንዶች ማራቶን ከሶስት ሳምንት በኋላ ቅዳሜ ነሐሴ 4 2016 ሲደረግ የሴቶቹ ደግሞ እሁድ ነሐሴ 5 2016 የሚደረግ ይሆናል። ከአስር ቀናት በኋላ ለሚጀምረው የፓሪስ ኦሎምፒክ የኢትዮጵያ አትሌቲክስ ልዑክ ጠንካራ ዝግጅቱን አጠናክሮ ቀጥሏል። በመድረኩ ኢትዮጵያን ለመጀመሪያ ጊዜ የምትወክለው አትሌት ወርቅነሽ መሰለ በ800 ሜትር ለኢትዮጵያ ሜዳሊያ ማስገኘት ህልማ መሆኑን ከሱፐር ስፖርት ጋር ባደረገችው ቆይታ ተናግራለች።